አሰላሙ አሌይኩም ወራህማቱላ በረከቱ አባይብ እንዴት ናቸው? ሰላም ናቸው፣ ሁሉ ሰላም ከንጋ አልሐምዱላ ሁሉ ሰላም እናየው። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለ ሰላማቸው የብዛ ወዶች እንሻላ ዛሬም እንደተለመደውክፍል አስራ አምስት ቅድሚያላ አቂዳ ሰልፎች አቂዳ እንደ ለበለ ያቄ ይዥ ያመጡቻለው። እንሻላህ ዛሬ ደሞ ይዥ የመጣ ሁት ያው አለ መልሱ ያቄውም ብቻ ነው። እስኪ ብትሳተፉ ጎበዝ ተማሪ ሰሞኑን ላይ ገና እንደጀመርኩኝ መልስ በኮሜንት ብዬ ነበረ ማለት ነው። ግን ምንም ሰው ሊሳተፍ አልቻልም። ቢያንስ አራት ቪዲዮ ሰርች ነው መሰለኝ አንድም ሰው አልተሳተፈ። ከዛ እስከ መልሱ ነንበር ስትት ዛሬ ድሞ ሳቀርብ የነበረው ቢያንስ አስር ቪዲዮ ሆነ መሰለኝ እስከ መልሱ ማለት ነው። እስኪ ዛሬ ደግሞ ሰንበት በት ብላችኋል፣ እንሻላ ብትሳተፉ ብዬ ዥ መጥቻለሁ ሆይ ማለት ነው። መርሱን በኮሜንት ትክክለኛ አቂዳ ማፈንገጥ ምንነት ይላል ጥያቄው። ትእዛዝ ወይ ትእዛዝ እውነት ወይንም ሀሰት በሉ ይላል ማለት ነው። እና እንሻላ ጥያቄ አንድ በደርሱ መሰረት በጃህልያው ዘመን ምን ያድርጉ ነበር? የሆነ ጊዜ ድንጋይ ያመልኩና እና ከሆነ ጊዜ በኋላ ደግሞ ያንን ድንጋይ ጥሎ ሌላ ድንጋይ ሲያገኝ አምላኬ ነው ብሎ ያውል አያመልክም ነበር ይላል። አያመልክም ነበር ወይስ ያመልክ ነበር? መልሱን እንፈልጋለሁ ማለት ነው። ተሳተፉ ጎበዝ ተማሪ። እሺ ጥያቄ ሁለት ትክክለኛ አቂዳ ያለው ሰው የሆነ ፊርቃ ጋር ይቆይና አረ ይሄ አክራሪዎች ነው ብሎ አክራሪዎች ነው ብሎ፣ ሌላ ፍልስፍና ውስጥ ይገባል። እርካታው እርካታው አቂዳው አይደለም ይላል። እርካታው አቂዳው ነው ወይስ አቂዳው አይደለም? ይህንንም እፈልጋለሁ ማለት ነው። ተሳተፉ ከምር እንደታሳፍሩ። ይዛሬማ ጥያቄ ሶስት ክብር ልቅና፣ ክብር ልቅና፣ ደስታ፣ የበላይነት አሸናፊ፣ አሸናፊነት ለማን ነው? ለማን ነው? ለመልእክተኛው እንዲሁም ለአማኞች ነው አለ ጅብሪል አለይህ ሰላም ይላል። ጅብሪል አለይህ ሰላም ነው ያለው? ወይስ ማን ነው? እንዲሁም ለአማኞች ነው አለ ጅብሪል አለይህ ሰላም ነው። አይደለም ጅብሪል ነው ይሄን ያለው? ወይስ ማን ነው ያለው? እንሻላ ጥያቄ አራት በዲርሱ መሰረት ትክክለኛ ጌዳ አለለበት የለለበት ማህበረሰብ ብሎ ማለት እንስሳው ማህበረሰብ ብሎ ማለት ነው ይላል። ነው እውነት ነው ወይስ ሐሰት ነው? እንሻላ መልሱን በኮሜንታ እኔ ተምሬዋለሁ እኔ መልሱን ጽፍ ያለሁኝ ማለት ነው። ግን ከእናንተ እፈልጋለሁ ነው ወይስ አይደለም፣ እውነት ወይስ ሐሰት ሻላ ጥያቄ አምስት ከፍተኛ ከፍተኛ ቁሳቁስ ቁሳቁ የሰበሰ የሰበሰ ኃይል ከፍተኛ ቁሳቁስ የሰበሰበ ኃይል ቢሆንም ያ ቁስ ደግሞ ወደ ጥፋትነት የሚወስደው በአሁን ላይ በከሃዲዎች ላይ እንደምናየው እውነቱ አይሳሰት በከሃዲዎች ላይ እንደምናየው ነው ወይስ አይደለም? እውነት ወይስ ሐሰት? ሻላ ጥያቄ ስድስት ጥቅሞቿን ጥቅሞቿን ለመጠቀም ብቻ ነው ያንችን ቁስ መጠቀም ያለብን። ጥቅሞቿን ለም ለመጠቀም ጥቅሞቿን ለመጠቀም ብቻ ነው የአንቺን ቁስ መጠቀም ያለብን። እውነት ወይስ ሐሰት? ሻላ ተሳተፉ፣ ውዶች ዴው ዛሬ ማ እንዳተሳፍሩ ይከምር። ተሳተፉ እንሻላ። ጥያቄ ሰባት ሌላውን ትልቁን ቀስ ተውት፣ ሌላውን ቀስ ተውት። እጃችን ላይ ያለውን ሞባይል እንኳ መምራት አቃተኝ ናል ሞባይላችን በሞባይላችን እንደ ማለት ነው መሰለኝ። ጽሁፍ ተሰቷል። ቁርአንን እንኳ እንዲርስ እንዲያናጠና በባብ በጥበብ አድርጎናል። ጠባብ አድርጎናል። እውነት ወይ ስህተት ወይ ቀላል ነው። በጭሩ ትመልስታላችሁ። ሻለ ጥያቄ ስምንት አላህም በሱረቱን ሙእሚን ላይ በሱረቱል ሙእሚን ላይ እናንተ መልእክተኞች ሆይ ብሎ ከመልካሞች ፍቁድ ከሆኑት ሚጠጣ ሚበላ ብሎ ብሉ ብሉ፣ መልካምም ስራ ስሩ፣ ብሉ ጠጡ፣ መልካምም ስራ ስሩ ይላል ይላል። እውነት ወይስ ሐሰት? ሻላ ጥያቄ ዘጠኝ አቂዳ ጉልበት። አቂዳ ጉልበት ከካፊር ጉልበት ጋር የሚለይበት ነገር አለው። አለው ወይስ የለውም? እውነት ወይስ ሐሰት ማለት ነው። ጥያቄ አስር ይሄ ያለን ጉልበታችንን ከትክክለኛው አቂዳ ከፈነገጠ ወዴት ምንድን ነው የሚወስድን? ያው መጨረሻ ጥፋት አይሆንም ይሆናል ወይስ አይሆንም? አቂዳ ከፈነገጠ ወዴት ምንድን ነው የሚወስድን ያው መጨረሻ ጥፋት አይሆንም? ይሆናል አይሆንም? ጥፋት ይሆናል አይሆንም? እውነት ወይስ ሀሰት? ሻላ ያው የተወለጋገረም ቢሆን እንደዛም ቤላችኋለሁ። ደግሞ በአይናችሁ ደግሞ እንደዚህ እያያችሁ እንሻላ ያው ጽሁፉ በደንብ ይታያል። ማንበብ ትችላላችሁ ማለት ነው እና ወዶች ተሳተፉ ከምር ቢያንስ ቢያንስ ቢያንስ አንድ አስር ሰው መሳተፍ አለበት ቪዲዮ ላይ ማለት ነው ቢያንስ ቢያንስ በትንሿ እና ተሳተፉ ወዶች ተሳተፉ ይኸው ጽሁፉ በደንብ ይታያል ጥያቄ አስር ጥያቄ ዘጠኝ ጥያቄ ስምንት ጥያቄ ሰባት ጥያቄ ስድስት ጥያቄ አምስት ይታያል እንደዚህ በደንብ ይሻላ ጥያቄ አምስት ጥያቄ አራት ጥያቄ ሶስት ጥያቄ ሁለት ጥያቄ አንድ እንደዚህ ይታያል። ሻላ ሀባይም ተሳተፉ፣ ተሳተፉ። እንማር እንማማር፣ አንዳችን ለአንዳችን እንማማር። ከምር ለድናችን በቃ እና በርቱ ውዶቼ በቅንነት አብረን